ድስት ክዳኑን አጣ ብላለች ሃይሚዬ። አዎ ሃይሚዬ ማንኛም ድስት ቤት ውስጥ ካለች ማለት ነው። ምንም ማለት ነው ክዳን ሳህን መሆን ምንም ከደን ትደረጋለች። እውነት ነው የኔ ቆንጆ፣ ምንም ክዳን አታጣ። እኔ ዘለችኝ ልንገራችሁ የዳኒ ትራፊ የለቃቀመ ወደኛ የሚያመጣ ነገር ማን አደደኝ? ብሩኬ ማለት ነው። ምን አለ ከዳኒ ራቅ ብሎ ምን አለ የዳኒ ቺኮች አለ ሚሊየን እኮ አይ፣ ቁጥር የላችሁም። ዳኒ ታይና ላይ ቾክቶክ ለገብታችሁ ማለት ትችላላችሁ። እቺ ደግሞ ትላንት ያመጣት ነገር ማለት ነው። ስንቱ ከስንቱ አርቲስቶች ጋር ስትላላ ስትለጣጠፍ የነበረች በቃ አለች አይደል? የሆነ ዱርዬ ነገር ነት። የምሬን ነው ምላችሁ። ምን ያህል የሆነ ጨዋ ነገር በቃ አይደለም ሚዲያ ላይ በቃ ያስ ተክለከለከች ሴት አምጥቶልኛ ቢያሳይ ምናለ ብሩኬ፣ ምናሌ ከዳኒ ህይወት ቢወጣ ብሩኬ፣ ከዳኒ ትራፍ ቢወጣ ምናለ እኔ ገረመኝ። እሱ ነው ደግሞ እውነት በጣም ነው የሚገርመው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴ ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔጋ ሁሉ ሰላም፣ ሁሉ መልካም ነው። ውድ ቤተሰቦች እንዴት ናችሁ? ይሄ ቪዲዮ ስታውላችሁም ላይክ፣ ሼር ማድረግ እንዳትረሱ። የምሬን ነው ምላችሁ። በጣም በጣም ነው ያሳቀኝ፣ በጣም ነው ያስደበረኝ። ብሩኬ ማለት ነው አሁን ላይ ትላንትና መጣት ይችል ክስክስ ማለት ነው። ብዙ አልተናገረችም። ደስ ያለኝ ነገር ልንገራችሁ፣ ብዙ አልተናገረችም፣ አልተወጠወጠችም ሃይሚ ሃይሚ ሃይሚ እሱ አስር ጊዜ ሃይሚ ሃይሚ ስለው ማለት ነው። ስለ ሃይሚ ምንም ነገር አልተናገረችም። ምናምን በዛ በዛ ነገር ሶኬ ማፊ ሙሽኪል እና ምን አለችው? ሃይሚ በጣም ጥሩ ሴት ናት፣ በጣም ጥሩ ልጅ ናት። ማለቷ ደስ ብሎናል። እርግጠኛ ነኝ ሁላችሁም ሲቀጥል ደግሞ ለስራ ነው ብለዋል። በነገራችን ላይ እናንተ ቆም ብላችሁ ወይም ደግሞ ሜቢ ልብ ብላችሁ ካልሰማችሁ በስተቀር እኔ ማንም ቢያመጣ ለስራ ነው እንጂ ለሌላ ነገር አደለም ብለዋል። ማርያምን ብለዋል። ይችቃል ማለት ነው እኔ ማንም ቢያመጣ ለስራ ነው እንጂ ለሌላ ነገር ፍጹም አደለም ብለዋል። አሁ እኛም በስራ ወይም ደግሞ ለስራ እንደሆነ እናቃለን፣ ጠንቅቀን አውቀናል። ግን እናንተ ገብታችኋል። ይሄ ነገር የምሬ ነው ምላችሁ ማለት ዳኔና ብሩኬ የተጣሉ የተደባደቡ የመሰለ ምናምን ብዙ ሴቶች ሲያልቅሱ ምናምን ነበሩ ማለምን እኔ ራሴ በጣም ከፍቶኝ ነበረ ምናምን እና ያ ሁሉ ነገር ከዚህ አንድ ወር ሙሉ የመዳም ቅመሞች ላይ ድራማ የተሰራ ነበረ ማለት ነው እኮ እግዚአብሔርን ነው ምላችሁ የሆነ ፕሮግራም ላይ ሄደን ነው የተዋወቅ ነው ብለዋል። እንግዲህ ያስቡት ያኔ እኮ የዳኒ መቶ ሺ ላይ ነው። እውነቴን ነው ምላችሁ የዳኒ መቶ ሺ ላይ ነው። ያን እንትኑ ነው ያገኛት ማለት ነው ሴት የሆነ ያገኛት፣ እርግጠኛ ነኝ። እውነቴን ነው ምላችሁ እና ሀይምዬም አውቃ ነው እንጂ ሳታቅ አትቀርም። ምክንያቱ በጣም ጥሩ ልጅ ናት ብላ በጨዋ መልክ ገልጻለች ማለት ነው። ስለዚህ ብሩኬም ብሩኬም ሃይሚም ሶስናም ዳኒም እኛ ላይ ነው በቃ ኦዲንስ ላይ ነው ጌም እየተጫወቱ የከረሙት እንጂ እውነት ተጣልቶ እውነት ያይሚ ሚሱ ጋ ሄዳ ዳኒ ጋ ሄዳ ዳኒ እውነቱ ያይሚን አፍቅሮ ምናምን ፍጹም አይደለም። ሶሲ ምን አለችው መሰላችሁ ከዚህ በፊት ከፋሲል ጋር ቀለበት አድርጋለች ሀይሚ ተብሎ የተሰራ ቪዲዮ ፕራንክ እንደሆነ መድህን ለምን ፕራንክ እንደሆነ መቶ ፐርሰንት ተናግራለችና አስቡት። ይሄም ደግሞ እንደ ቀልድ ነው ጀመር ነው ብላለች። እንደ ቀልድ ጀምረን ነው ይሄ ነገር ያስራዘም ነው እስከ ዛሬ እንዲጓታት የተደረገ እንጂ እስከ ዛሬ ድረስ የሚቆይ አልነበርም፣ አጀማመራችን ስትል ነበር። የረሞ ቻይና ላይ ገብታችሁ መደመጥ ይችላላችሁ። ክርስቶስ አንዳንድ ጊዜ ማለት ሳናቆና እያወቅን የምንናገረው ነገር አለና፣ እና ብሩክም ትላንትና በጣም ትልቅ ስህተት ነው የሰራ የትላንትና ቪዲዮ ላይ ሃይሚ የተናገረችው ስህተት፣ እሱም የተናገረ ስህተት ምድር እና ሰማይ በሉትና፣ እንግዲህ በቃ ለለን ከዛሬ በኋላ ዛሬ እሁድ አይደለም። ነገ ደግሞ የሃይሚዬ በረስቴ ነው በ በአስራ ስድስት ሳኔ የአስራ ስድስት ነው አደለም። የተባለም እና እንግዲህ ይመስለኛል ዛሬ ነገሮች ሁሉ አቡቅሶ ነገ ሃይሚዬ በርስቴ ላይ ምን እንደሚፈጠር ይሄ ድራማ የበጨበጩት በጠበጡት በጨበጩት የምሬን ነው ምላችሁ ማርያም ነው ምላችሁ ተበጠበጠ ነው ምላችሁ። በቃ ምስጢር ውሸት እንደሆነ ብዙ ሁላችንም አውቀናል ያስታውቃል ምናምን ስለዚህ ከዛሬ በኋላ ወይም ደሞ በቃ ከነገ ጀምሮ ይህንን ብጥብጥ እንደማናየው እኔ 100% እርግጠኛ ነኝ። ቤተሰቦች ምክንያት ተዋርደው አላ በቃ ኦሬዲ እኮ በቃ አውቀናል። እና ውድ ቤተሰቦች እኔ ብሩኬን እንትን የምለው እባክህ የፈለገ ሴት ብታመጣ በቃ ሚዲያ ላይ የተንከሰከሰች ሴት ባታመጣ ምን አለ ነው። እኔ የምሬ ነው ምላቸው፣ በጣም ነው የደበረኝ። ሲቀጥል ደሞ ሶሲ የዳኒ ፍቅረኛ ናት። ይችም ደግሞ የዳኒ ቺክ ናት። ማለት ሶሲ ላይ የምትደረብ ይቺ ይች ናት። እንግዲህ ገባቸው አይደላ? ስለዚህ ሁለቱም የዳኒ ቺክ ናቸውና ምን አለ በቃ ዳኒ የሴቶች ነገር ብቻ ነው ማለት ከሆኑ አእምሮ ላይ ያለው እና ብቻ በጣም ገርሞኛል ቤተሰብ፣ የምሬ ነው ምላችሁ በጣም ነው የገረመኝ ዳኒ ትራፊ እየለቃቀምክ ደግሞ ማለት ነው ገረመኝ። ነገር ቂጣችሁ ወደኛ ዞሮ ፎቶ ተነስቶ ውንት ማድረጉ በጣም ነው የሚያስጠላኝ። እሱ ነገር ነው የሚያናደደኝ። የምሬ ነው ምላችሁ በጣም ነው እሱ ነገር የሚያናድደኝና ምን ለማለት ነው? እኛ ምን እንድንነው እሱ ጋር በጣም ነው የተናደርኩትና? ሃይሚዬ ደግሞ እንቅጩን ተናግራለች፣ እና ድስት ኪዳኑ አያጣም ማለት እንግዲህ፣ አሁን ለምሳሌ በሷ ቤት እኛ ሞኝ ለማረግ ፈልጋ ነው። እሷም እርግጠኛ ነኝ ብሩክም ልክስክስ ነው፣ ይችም ልክስክስ ነው፣ አንድ ላይ ድስትና ኪዳን ማለት ነው። ሀይ ሃይሚ ግጥም አኮ በጣም ነው ያሳቀኝ። ማረብ ትላንት እና በጣም ነው የምትገርመው ብቻ እኔ እንጃ። ነገሩ ተነጋግሮ ተመካክሮ እንደሚያደርጉ መቶ ፐርሰንት እርግጠኛ መሆን አለባችሁ ከዛሬ በኋላ ድራማ እንደሆነ የውሸት እንደሆነ አውቆ እንደዚህ እንደሚሰሩ ሁሉም ነገር ማወቅ አለብን። ደግሞ ገረመኝ የኮምንት ነው የትላንትና ኮምንት እንዳትሰድቡ ማለት እንግዲህ ራሱ ምንድን ነው ይሄንን እየበሰበሱ ሴቶች ወደዚህ እኛ ያመጣ አትስደቡኝ ማለት ተገቢ አይደለም። እንደ ስራ ነው ጥሩ ስራ ስትሰራ እኛም ጥሩ ነገር እንናገራለን። አንተም ክፉ ነገር ወይም ደግሞ ያለውን ነገር ስታመጣ ዝም ልንለው አንችልም። ብሩኬ፣ ይሄ ነገር አገናዝበው ባክ አትሳደቡ ምናምን የምትለው ነገር ብታቆመው መልካም ነው የምረ ነው ምላችሁ ምክንያቱ እንዴ ጥሩ ነገር የምሰራ ክፉ ነገር ሰራ ጦ ብሩኬ ጎበስ ነው ብለን የማጨብጨብ አለብን እንዴ? የለብንም። የምረኝ ነው። ከቪዲዮ በኋላ ደግሞ የእሷ ቻይናል ላይ የቶክቶክ ቻይናል ላይ ቪዲዮ ጨፍሮ ነበረ። ትግረኛ ነው እንደዛ ነገር እና ብሩኬ ከዛሬ በኋላ እንደምታበቃ እርግጠኛ ነኝ። ይሄ መጃጃሉና ማስመሰሉን ብታቆሙ መልካም ነው ብዬ አስባለሁ። ሃይሚዬ አንቺም ወደ ራስሽ ተመልሰሻል ብዬ አስባለሁ። ብሩኬም እንደዛ መጨረስ አለባችሁ ብዬ አስባለሁ። ውድ ቤተሰቦቼ እንግዲህ ደግሞ ዛሬ በምን እንደሚመጡ አሮ ነው ሃይሚ ጋ የተጣሉ ሊመጡ ይችላሉ። እንግዲህ በሴትዮው ምክንያት ማለት ነው። ብቻ ፈጣሪ በሰላም ያምጣቸው። ምን እንላለን?